ሳናይ ታካቺ ይባላሉ። ብረቷ ሴት አሊያም አይረን ሌዲ ይሏቸዋል። ይህ ደግሞ የመጀመሪያዋ ሴት ጠቅላይ ሚኒስትር በጃፓን ምድር መሆናቸውን ብቻ ሳይሆን ከዚህ ቀደም የመጡባቸው የፖለቲካ ርቀቶችና ውጣውረዶችን ታሳቢ ያደረገ ስም እንደሆነ ይነገራል። ማርጋሪት ታቸርን ያደንቃሉ። ያ ማለት የብሪታንያን ጠቅላይ ሚኒስትር በበርካታ ጉዳዮች ይመሳሰላሉ። ሁለቱም ውጣውረድን አልፈው እዚህ ላይ ደርሰዋል። አሊያም ደግሞ አይረን ሌዲ የሚለውን ስም ጋራሉ ነው ጉዳዩ። ማህበራዊ ወጋ አጥባቂ ናቸው። አንዳንድ ጉዳዮች አሁን ዓለም የምትከተለውን የፖለቲካሪዎትም ሆነ የኢኮኖሚ አካሄድ በፍጹም መቀበል አይፈልጉም። ምክንያቱም ደግሞ የሰው ልጅ ሰው ነው እንጂ ሌላ አይነት አግባብ ያለው ጉዳይ ውስጥ መግባት የለበትም ብለው ስለሚያስቡ ብዙ ዋጋ የከፈሉ እንደሆኑ ይነገርላቸዋል። 64 ዓመታቸው ነው። በ1990ዎቹ የጃፓንን ፖለቲካ የተቀላቀሉ በተለያየ አጋጣሚ ደግሞ ችግሮችን አልፈው እዚህ ላይ የደረሱ እንደሆነ ይነገርላቸዋል። ሳኔ ታካቺ በተለያዩ ጉዳዮች ላይ ስማቸው ከፍ ብሎ ቢነሳም አሁን ባለው የጃፓን ፖለቲካ ውጥረት ግን መልኩን የለወጠ አደገኛ ሁኔታ ሊገጥማቸው ይችላል በሚል ሀሳባቸውን የሚያጋሩላቸውም ተበላክተዋል። ለረዥም ጊዜ ጃፓንን ያስተዳደረው ሊብራል ዴሞክራሲ ፓርቲ አባል ሆነው ቆይተዋል። በማዕከላዊ ጃፓን የተወለዱ ናቸው። ከኮቤ ዩኒቨርሲቲ የተመረቁ እንደዚሁም ደግሞ በቶኪዮ ፖለቲካ ውስጥ ትልቅ ስም የነበራቸው የምዕራቡን ዓለም ከኤዥያ አንጻር እንዴት መያዝ እንዳለባቸው ጠንቅቀው የተረዱም ይባልላቸዋል። የኤልዲፒ መልካማ ሰው ናቸውም ይባላል። ያ ማለት ቀደም ያለውን የሀገር ባህል አሊያም ደግሞ ዓለም ልትከተለው የሚገባውን ሰዋዊ የሆነ አካሄደን እንድትከተል በር በመክፈትና በመከራከር ስለሚታወቁ ነው። አብዛኞቹ የዚህ ፖለቲካ ፓርቲ አባላት ማለትም የነጻው ማለት ነው ሃርቫርድ ኬኔዲ ስኩል ሃርቫርድ ኬኔዲ ስኩል የተማሩ ናቸው። ቶኪዮ ዩኒቨርሲቲም እንደዚሁ ያጠናቀቁ ናቸው። እሳቸው ግን በተለየ አጋጣሚና የፖለቲካ ሂደት ሁኔታዎችን የቃኙባቸው መድረኮች ሁሉ ስማቸው ከፍ ብሎ እንዲነሳ ያደረገ ነው። ማርጋሬት ታቸርን ያደንቃሉ የሚባለው ባህሪያቸው አብሮ የሚሰራና በወግ አጥባቂነትም የሚተካከል በመሆኑ እንደሆነ ዝናቸው ከፍ ብሎ በዓለም ዙሪያ ሲነገርላቸው ውሏል። በተገደሉት ጠቅላይ ሚኒስትር ሺንዞ አቢ ወቅትም ስማቸው በደንብ የሚነሳ ነበረ። አብረዋቸው ሰርተዋል። ሺንዞ አቢም እንደዚሁ የፖለቲካ መንገዳቸውን ለሳቸው እንዳሳያቸው ይነገርላቸዋል። ቀደም ሲል በነበሩት ጠቅላይ ሚኒስትር ወቅትም በፉሚዮ ኪሺዳዎ ካቢኔ አባል ሆነው አገልግለዋል። ጃፓንን ከ1990ዎቹ ጀምሮ አገልግለዋል የተባለውም ከፖለቲካ ንጻ አንጻርም ብቻ ሳይሆን ወግና ባህልን አስጠብቆ ከማስቀጠል አንጻር እንደሆነ ይነገራል። ከእንግሊዟ ጠቅላይ ሚኒስትር ማርጋሬት በርካቶች የሚያመሳስሏቸውም ከእንደዚህ አይነቱ የፖለቲካ አውዳቸውና አረዳዳቸው አንጻር እንደሆነ በግልጽ ተቀምጠዋል። የጃፓን ሚዲያዎች አይረን ሌድ የሚሏቸውም ከዚሁ ከእንግሊዟ ጠቅላይ ሚኒስትር ማርጋሬት ታቸር ጋር በማመሳሰል ነው። የወግ አጥባቂነት አካሄዳቸው ቢያመሳስላቸውም ሴት ናቸው የሚለውም እንደዚሁ የተመሳሰለ ፖለቲካ አውድ እንዲኖራቸው አድርጓል ለማለትም ያስደፍራል። በአሁኑ ሰዓት የኢኮኖሚ ጉዳይን በአግባብ ማንሳትና ፖለቲካውን መለወጥን ብቻ ሳይሆን የቀደመውን ከአሁኑ ጋር አሰናስኖ መሄድን ያስገድዳቸዋል። በማህበራዊ ጉዳዮች ላይ የተመሳይ ጾታ ጋብቻ፣ ህገወጥ ስደት እንደዚሁም ደግሞ አንዳንድ አግባብነት የሌላቸው ከሰው ልጅ ተፈጥሮ ውጭ የሆኑ ጉዳዮችን በመቃወም ይታወቃሉ። በነባር ጉዳዮች ላይ መሰረት አድርገው መስራት ፍላጎታቸው ነው። ያ ማለት የጃፓን ባህር ይከበር፣ አለምም ደግሞ ባህሏን ይዛ ትቀጥል የሚል አቋም ያላቸው ናቸው። ለዚህም ነው ወግ አጥባቂ የሚሏቸው። በእርግጥ የሚያስብላቸው በርካታ ጉዳይ አለ። በተለይም ደግሞ በዛች ሀገር ፖለቲካ፣ በጃፓን ያሉ ሁኔታዎች እጅግ አስቸጋሪ በመሆናቸው ያንጥ ሰው ማለፋቸው የጡንቻማውን አቅም አሊያም ፓወር ሶፍትነት ባህሪ ወይም ደግሞ ለስለስ ያለ አቋም ወዳላቸው የሰው ልጆች ወይም ዝርያ ወሰደችው የሚል የፖለቲካ አረዳድ ይዞ አልጀዚራም ያስነበበላቸው ከዚህ አንፃር ነው። ያ ማለት ከወንዶች ወደ ሴቶች ፖለቲካው ተቀየረ የሚል አረዳድ እንዲኖር ፈልጎ ያደረገው ነው። የቻይና ሀውክ መለያቸው ነው። ያ ማለት እንደ ንስር የሚመለከቱትን የፖለቲካ አካሄድን የሚጠቁም ያደርግላቸዋል። በታይዋን ሰርጥ ጠንካራ ወታደራዊ አቅም መፈጠር አለበት ብለው በማመናቸው ነው ሳኔ ታካቺ እንዲህ አይነቱን ስም የተሰጣቸው። ታዲያ ከቻይና ፖለቲከኞች ጋር መጋፈጥም ይጠበቅባቸዋል። እዛው ጎረቤት ከመሆናቸውን ባሻገር ቻይናን በተለያየ አጋጣሚ ጫና ውስጥ ማስገባት የሚፈልጉ በመሆናቸው ሳኔ ታካቺ የሚሄዱባቸው ርቀቶች ሺጂንፒንግን ግምት ውስጥ እያስገቡ መሆን እንዳለበት ይነገራል። የኤልዲፒ አባል ሆነው በተደጋጋሚ አገልግለዋል። ታይዋንን ደግሞ መጎብኘታቸው የሚታውስ ነው። የዚህ ፓርቲ አባል ሆነው ታይዋንን በተደጋጋሚ መጎብኘታቸው ደግሞ የሚጠቁመው አንዳች ነገር አለ። ቻይናን ካገኙ ወይንም ደግሞ እድሉን ሁሉ ተጠቅመው ጫና ውስጥ ማስገባት። ያሱ ኩኒ በሚባለው ሽሬን አካባቢ ጉብኝት በማድረግ የሚታወቃሉ። የሁለተኛው ዓለም ጦርነት ወንጀለኞች ተብለው ህይወታቸውን ያጡበት አሊያም የታሰሩበትም ቦታ ነው። ይህ ደግሞ ከምራቡ ዓለም ጋር በተወሰነ መጠን እንዲ ሊያጋጩ ሊያደርጋቸው ይችላል የሚል ሀሳብም እየተሰጠው ይገኛል። ምርጫው የጃፓንን ፖለቲካ ወደ ወግ አጥባቂነት የመለሰ አሊያም የወሰደ ነው ቢሉትም ግን እሳቸው ደግሞ ለጃፓን የፖለቲካ ውጥረትም ሆነ ዛሬ ላይ ላለው ተደጋጋሚ ጠቅላይ ሚኒስትርነት መቀየር ባህሪ እኔ አለውለት የሚል ትርጉም የሰጡበት ሆኗል። ከቻይናና ከሰሜን ኮሪያ ጋር ያለውን ሰጥ አገባም እንደዚሁ መፍትሄ መስጠት እጅግ ከባድ የሆነ የቤት ስራ አለባቸው። በዛ ላይ የኤዥያ ፓስፊክ ፖለቲካ ከአሜሪካ አንጻርም አብሮ የሚታይ በመሆኑ ፈተናውን ያበዛባቸው ይችላል። ግን ደግሞ ራሳቸው በተለየ አጋጣሚና የፖለቲካ ሂደት መንገዱን ሁሉ እንደሚያስተካክሉት እየተነገረላቸው ይገኛል። ጃፓን በታሪኳ የመጀመሪያዋን ሴት ጠቅላይ ሚኒስትር ሾመች አሊያም መረጠች፣ ላይ ብቻ የሚቆመው ፖለቲካ እንደዚሁ ሆኖ የምትመለከቱት ከሆነ እናንተ በእርግጥም ያለምን ፖለቲካ አታውቁትም የሚል አረዳደም አላቸው። ሳናይ ታካች በጃፓን ሁለቱ ምክር ቤቶች ድምፅ አግኝተው አልፈዋል። ከዛም ደግሞ የመጀመሪያዋ የሀገሪቱ ጠቅላይ ሚኒስትር ቶኪዮ ምድር አሊያም በጃፓን መሆናቸው በርካቶች ዘንድ ታሪክ ሰሩ ይባልላቸዋል። የጃፓን ሊብራል ዴሞክራቲክ ፓርቲ ኤልዲፒ አባል ሆነው የቆዩ ታካች። የጠቅላይ ሚኒስትርነትን ሚና ደግሞ ሲያገኙ አሁን የቤት ስራቸው ቀላል እንዳልሆነም አሁንም ቀድመው በመናገር ላይ ይገኛሉ። የጃፓን ሊብራል ዴሞክራቲክ ፓርቲ አባል መሆን ብቻ አይደለም ጉዳዩ የጃፓንን ግዙፍ ኢኮኖሚ ማንቀሳቀስና ካለም ፖለቲካ አንጻር መቃኘት ያስፈልጋል። በተለይም ኤዥያ ፓሲፊክ፣ እዛው ኢንዶ ፓሲፊክ ላይ ያለውን ፖለቲካ ከቻይናም ከአሜሪካን ባህሪ አንጻር አመጣጥኖ መሄድን ስለሚያስፈልግ አሁን አንዳንዶች እንደሚሉት ቀላል የቤት ስራ የላቸውም። የጃፓን ሊብራል ዴሞክራቲክ ፓርቲ በተለያየ አጋጣሚ ጥምረት ፈጠረም አልፈጠረም አስቸጋሪውን ሁኔታ አልፎ ዛሬ ላይ ደርሷል ቢባልም፣ ግን ደግሞ አሁን ሁኔታዎችን እንደነ ሳኔ ሀካቺ ያሉት ጠቅላይ ሚኒስትር መፍታት እንዳለባቸው ይነገራል። ብዙ ጉዳዮች ተዘበራርቀው እንደሚጠብቋቸው ይገመታል። ያም ሆኖ ግን የጃፓን ኢኮኖሚ ዓለም ላይ አሉ ከሚባሉ ብርቱ ኢኮኖሚ ውስጥ የሚመደብ በመሆኑ በቀላሉ ሊታይ አይቻልም እየተባለ ነው። አዲሷ ጠቅላይ ሚኒስትር በጃፓን ፖለቲካ ውስጥ ጉልህ ተሳትፎ የነበራቸው ናቸው። የጃፓን ብረቷ እመቤት ዓለም ብረቷ ሴት በሚል ሌዲ ሲሉ ይገልጿታል። የጃፓን መገናኛ ብዙሃን በዚህ ልክ ስማቸውን ከፍ አድርጎ ያነሳላቸዋል። ጠቅላይ ሚኒስትሯ ቀደም ሲል የነበሩትን ሽንዞ አቤ ተከታታይ ከመሆናቸው በተጨማሪም በጠንካራው ጋ አጥባቂ አቋማቸው ይታወቃሉ። ሽንዞ አቤ ጋርም በመስራታቸው የሽንዞ አቤ የፖለቲካ ባህሪን ይረዳሉ ይባልላቸዋል። እስካሁን ባለው የጃፓን የመሪነት ታሪክ ላይ እንደዚህ አይነት ጉዳይ ተፈጥሮ አይታውቅም ብለዋል። አብዛኞቹ ሁሉም ወንዶች ነበሩ። አሁን ሳናይ ታካቺ የመጀመሪያዋ ሴት ጠቅላይ ሚኒስትር ሆነው መምጣታቸው ሲሆናቸው ትልቅ የፖለቲካ ለውጥ እንዳለ ሊጠቁም ቢችልም ግን ደግሞ ፈተናዎች እንዳሉ እየተነገረ ነው። የጠቅላይ ሚኒስትሯ ሹመት በጃፓን ፖለቲካ ውስጥ ቀስ በቀስ እየተቀየረ ላለው ሴቶች መሳተፍ አለባቸው አውድ ትልቅ ሚና ሊኖረው እንደሚችል ተነግሯል። በዓለም የፖለቲካ መድረክ ላይ ትልቅ ስምና ዝና ይዘው ጃፓንን ወክለው እንደዚሁም ደግሞ ከሴቶች አንጻርም ብዙ ስራ ይሰራሉ ተብሎ እየታሰቡ ይገኛል። ግን ደግሞ እጅግ አስቸጋሪ የሚያደርግባቸው ምንም እዛው ጃፓን ውስጥ ያለው የወንዶች የፖለቲካ የበላይነትና አካሄዱ እንደዚሁም ባህሉ እንደሆነ እየተነገረ ነው። ታዲያ ፓርቲያቸው ሊብራል ዲሞክራቲክ ፓርቲ ፖለቲካዊ ቅሌት በገጠመውና ህዝብ ተቀባይነቱ ዝቅ ባለበት ጊዜ ለዚህ አይነት አጋጣሚን መፍጠሩ በእርግጥም ደግሞ ፓርቲውን ራሱን ለመታደግ እድል ይፈጥርለታል። የጃፓን ፖለቲካ እምብዛም አስገራሚ ባይሆንም፣ ማለትም ጠቅላይ ሚኒስትሮች በተደጋጋሚ ቢቀያየሩም፣ አሁን ግን የተቀየሩት ሴት በመሆናቸው ብቻ ፖለቲካውንም እንደዚሁም ደግሞ ፓርቲያቸውንም የመታደግ አይነት ሁኔታ ሊፈጥር ይችላል ተብሏል። ጠቅላይ ሚኒስትሯ የተቀዛቀዘውን የሀገሪቱ ኢኮኖሚ ማበርታ መውጣት ይጠበቅባቸዋል። በቻይና ያለውን ጫና እንደዚሁ መመከተም። ታካቼ የጠቅላይ ሚኒስትርነቱን ስልጣን ለመያዝ በቂ ድምፅ አግኝተዋል፣ ግን በተገቢው ሁኔታ ሀገሪቱን ለመምራት ተቃዋሚ ፓርቲ የምክር ቤት አባላት ድጋፍ አልያንስ ማግኘት እንደሚያስፈልጋቸው እየተገለጸ ይገኛል። ያም ሆኖ ግን ያሳካሉ። ከሁለቱ የጃፓን ምክር ቤቶች ውስጥ ጠቅላይ ሚኒስትር ለመሆን የሚያስችላቸውን ድጋፍ ቢያገኙም ሳናይ ታካቼ የተኛና የመጀመሪያ ሴት የጃፓን ጠቅላይ ሚኒስትር ሆነው ቃለ መሃላ ላይ ይፈጽማሉ ተብሎ በሚታሰብበት አጋጣሚ አሁን የፖለቲካውን ሂደት በራሳቸው መንገድ ሊቋጩት እንደሚችሉ ይነገራል። ያ ማለት ብርታታቸውን ለመቼ ነው ሳናይ ታካቺ ዳይረን ሌዲ ወይም ደግሞ ብርቷ ሴት የሚል ስም ያገኙት ወደሚል ድምዳሜም ሊወስድባቸው ይችላል። ታዲያ እዛ አካባቢ ያለውን ፖለቲካ ቀላል አያደርገውም እና አሁን እሳቸው በተለያየ አጋጣሚና የፖለቲካ አውድ ውስጥ ሆነው ሀገራቸውን ማራመድ ይፈልጋሉ። ቶኪዮ የዓለምን የፖለቲካ ሂደት ከሁለተኛው የዓለም ጦርነት ጀምሮ ባለው ሁኔታ እንኳን በመወቀስም ስሟ ከፍ ያለ በመሆኑ አሁን ግን ይህን አይነት ሁሉ ችግሮች ለመፍታት እድሉን ያገኛሉ ተብሎ ይታሰባል ሳናይ ታካቺ ጉዳዩን በሌላ መንገድ ለማየት ቢሞክሩትም አሁን ባለው ሁኔታ ግን ከሺ ጂንፒንግም ከፕሬዚዳንት ዶናልድ ትራምፕም እንደዚሁም ደግሞ ከሰሜን ኮሪያው ኪም ጆንግ ኡን ጋርም የመጋፈጥ እድልና አሉታዊ እድሎች እንዳሉባቸው ይነገራል ይህን ደግሞ መፍታት እጅጉን አስቸጋሪ ቢያደርገውም የሀገሪቱን ፖለቲካ ጠንቅቀው ያውቀዋል ይላሉና ላለፉት አርባ አምስት ዓመታትም ስለቆዩበት ለሁኔታዎች መፍትሄ በቀላሉ ይሰጣሉ የሚል ተስፋ ተጥሎባቸዋል ያም ሆኖ ግን ቀጠናው እጅግ ና ከባድ በመሆኑ እሳቸው ፈተናውን ሊያበዛባቸው እንደሚችል ይነገራል። ሳኔ ታካይቺ በጉዳዮች ላይ መልካም አጋጣሚዎችን ለመፍጠር የፖለቲካ እድሎችን ማየትን ብቻ ሳይሆን ጃፓንን መምሰል ያስፈልጋል ብለው የሚያምኑ ሰው ናቸው። የኤልዲፒ መልካሟ ሰው ከመባላቸውን ባሻገር ካላቸው የፖለቲካ አውድና ጥናትም አንጻር ብዙ ስራዎች ይጠብቋቸዋል ተብሏል። በተለይም ጃፓንን፣ እንደዚሁ ደግሞ ከሩሲያ ጋር ያላትን ግንኙነት የማስተካከል አሊያም የለየለት ማድረግ ይጠበቅባቸዋል በሆካይዶ ደሴቶች ያለውን ችግር ከፕሬዝደንት ቭላድሚር ፑቲን ጋር የመፍታትም እድሉ ሊኖራቸው ይገባል። ያ ካልሆነ ግን ወይም ደግሞ መፍትሄ ካልሰጡት አሁንም ቀደም ሲል እንደነበሩት ጠቅላይ ሚኒስትሮች ጉዳዩን እያወሳሰቡት ይቀጥላሉ አሊያም መፍትሄ አልባ ይሆናሉ ወደሚል ፖለቲካዊ ድምዳሜ ሰዎች እንዲገቡ ያደርግባቸዋልም እየተባለ ይገኛል። ለዚህ ደግሞ ዛሬም ብቻም ሳይሆን ነገን እያሰላሰሉ መቀጠል እንደሚጠበቅባቸው ጠቅላይ ሚኒስትሯ እየተነገራቸው ይገኛል። በጉዳዩ ላይ የቶኪዮ ፖለቲከኞች እንደዚህ አይነት ሁኔታዎችን የሚያዩበት መንገድ ወሰብሰብ ያለ በመሆኑ ቀለል አድርገው የሚያዩት ከሆነ ዋጋ የሚያስከፍለው የጃፓንን ሕዝብ እንደሆነም ይነገራል። አሁን ጃፓን ያለችበት የፖለቲካ አካሄድ ከምዕራብ ዓለም ፖለቲካ ጋር አብሮ የተቃኘ በመሆኑ በእርግጥም ውስብስብ ሊያደርገው እንደሚችል ይነገራል። የቻይናው ፕሬዚዳንት ሺጂንፒንግ እምቢሆኑ እንቅልፋቸውን ይነሳቸዋል የሚል ሐሳብ ይወጣል። ያም ሆኖ ግን የቻይናው ፕሬዚዳንት ሺጂንፒንግ በእንደዚህ አይነት ጉዳዮች ላይ ተባባሪ ካገኙ ዝምታን መርጦ ይቀጥላሉ እንጂ እንደሚባለው አስቸጋሪ የፖለቲካ ውጥረት አይፈጥሩም እየተባለ ይገኛል። በዚህኛው አጋጣሚ ደግሞ የፖለቲካውን ሂደት ለመቃኘት የሚደረገውን ጥረት የሚጠቁም እንጂ እንደሚባለው አይነት ላይሆን እንደሚችል ራሳቸው ፕሬዚዳንት ዶናልድ ትራምፕ እየተናገሩ ይገኛል። ሪፐብሊካኑ ሁኔታዎችን ከግራም ከቀኝ መመልከት እንደሚያስፈልግ በተደጋጋሚ ቢገልጹም ከቻይናው ፕሬዚዳንት ሺጂንፒንግ በኩል ያለው ጉዳይ ግን አሳሳቢ ሊሆን እንደሚችል